ደስ አላችሁ እንኳን ደስ አለሽ። ሲመችሽ ደውዬ ለማንኛውም፣ አንቺ እንኳን ደስ አላችሁ በይ እንኳን ደስ አለሽ አትበይ። አንድ ሰው ነው እንደ ደስ ያለው ፎቶ ዝብርቅርቅ። እናንተማ ትሳደባላችሁ እኮ አሁን፣ በፊት ሰድባችሁ እያለ እዚህ ግሩፕ ያላችሁ እኛ እኛ የሚሰድቡን አይደለም። መስደብ ቀርቶ በእንዶድ ነው አጥበን የምንሸኛቸው። ወርቅ እንዳሰርቢያ ጎሮቤቴን እንደ ኢትዮጵያ አልሰድባትም እኔ አልሰድባትም መስደብ አልሰድባትም። ግን እንኳን ደስ አለኝ ስትል ለምንድን ነው አንድ ላይ የማትለን ነው ያልኩት። አልኳችሁ እኮ ከሰሌ ስህተት ከብረት ዝገት አይጠፋም። ችግር የለም እና ለማንኛውም መልካም ቆይታ ይሆንላችሁ። እሺ ቅድስት እያወድሻለሁ እህቴ እሺ። ነጽዬ ጫው ያውልሽ አለ ፎቶ ምትቀይሩ አንድ ሰው አስገቢልኝ ቶሎ በፕሌዝ። በረሳ ያደርግሻል። ቀይሪኝ በዛኛው ቲክቶክ ያልገባሽ አሁን አንቺ ቻርጅ ላይ ነው ገና እዛ ነው ይሄን ነው አስገብልኝ አንድ ሰው እኮ ነው። እስኪ ወርዲህ የእኔ ራሱ እንትን ካሜራ እንዴት እንደሚከፈት ራሱ ጠፋኝ። እኔ በቃ ይህ ማለ ፎቶ የለኝም። ይኸኛው ላይ ሽ ሰሚራ አመጣች። አንቺ ልክ የንሸን እንደ አስራ ዘጠኝ ፎቶ እዚኛው ይሄኛ። ስልኬ ኳ አዲስ ነው፣ ምንም የለውም ምንም ነገር። ያቺ የምስቀዋ ልጅ ብቻ ሙይት አርግልኝ። ጥርስሽ አይራገፉ። አትሳቂ፣ እዚህ ጋ መሳቂ የለም እኮ። በእኔ ምን አስመግባ ፈለጋችሁ እዚህ ጋር መታችሁ አንድ ነገር እንዳታረጉ። ምድረ እዚህ ጋር ትላልቅ ሰዎች ይህን ነው ብዙዬ እናንቸው ከታች ያዳምጡኛል ብዬ ነው። ምድረ ኮንዶም ትራፊውላ አትሳቁ። እዚህ ጋር እንትና ቅሳደቆይኔ ፎቶ ላብሮት ቀይራለሁ። ቆይ በኢንቦክስ ልላክልሽ ወይ እንዴት ነህ? ነግባ ጠየኝ ጠየሽ ነው ነገሩ። እያኔ እንትን በይ፣ ምን አልከኝ? አይደለም እኔ ቪዲዮ ፎቶ እንዲቱን እምቢ አለኝ። ሽሻን ነው ፎቶም ፎቶ እንዲያለ ትለኛለች። እንዴትች ሴትዮው ዶክተር ሳቀይሯቸው የቤቱ ባለቤት ስትሆኝ አይቀይርብሽም።

ልመጨፈር ማበደ ሲያንሳነውእቺ ዘ ደግሞ ምን እንዳርገች ታውቃላችሁ ትናንትና ማታ ማለት ነው አራት ሰዓት ቤት አስከፈተችኝና ሶስተኛ ቤት ከፈትኩና እንጨፍር አለችኝ እሺ አልኩኝ ጭፈራ ከፈትኩኝ ሶስት ደቂቃ እኔ ጋር ተቀምጣ ጥላኛ አልሄደችም እህቴ ቀይሪ አንሳሚራ እሺ፣ ቀይራለሁ። ወይ ማሲና ማናት? አንድ አይነት ያላረጉት አሉ። ደሞ ማሲና፣ ይሄ ፎቶ ምን ነው? ምን ነው? ባየው በቲክቶክ ላይ በለቀቀው ሲቃወጥ አሁን በቪዲዮ ፎቶ ሲለቀቅ ሚዲያው ምን ሊሆን ነው? በላው በላው። አሁን እኔ ተነስቼ እናንተ ስክሪንሾት እናድርግ። ታይ እች ሌላ ሰው አስገቢልኝ። ቅጥ ሺ ጊዜ ደጋግመች ደጋግመች፣ ፖስቱ አንድ ሰው አስገቢልኝ

ስለ ቁላላው ነው ይሄ ነው። እንኳን ደስ አላችሁ። በነገራችን ላይ ደስ ብሎኛል። እንኳን አብሮ ደስ አለ ለፍተን ለፍታኛው የልፋታችን ደስታ ስናይ በጣም ደስ ስለምን ጂጂ ረሙ ጋር ልደውል። እንደ ገብርኤል ረሙ ራሱ በዚህ ሰዓት ይገባታል። ረሙ የብዙ ለፍታለች። ማርያምን እኔ አዝናናሻለሁ፣ ያው ብዬሽ። እሺ አዝናናሻለሁ። ዛሬ ማታ ማን አዝናናሽ? ቦታ የለም፣ አንቺ ብቻ ነይ። የቲክቶክ ስጦታ ጠላት እርርድብን ይላል። እናንተ በጎች ይላሉ። እኛ ደግሞ ጓደኝነታችን እየጠነከረ ይሄዳል። እነሱ በሬ የሆነውም ዋ ይላሉ ዘጉት ብሎ